ዛሬም ትወዱታላችሁ ብለን ያሰብነውን ምርጥ ፊልም ይዘንላችሁ መተናል ላይክ እያደረጋችሁ ተጋብዙልን ፊልሙ ሲጀምር እራን የምትባል በስራዋ ታታሪ የሆነች ልጅ እናያለን አለቃውም ጊዜያቸው ያለፈባቸው ምግቦች ቀናቸውን ሲቀየር ታየውና የሆነ ትንሽ ልጅ ሊገዛው ሲል የተበላሸ እንደሆነ ተናግራ ታስቆሟለች ልጁም ለእናቱ ሄዶ ስለተናገረ ሴትየዋ አለቃውን በጥፊት ታጮለዋለች እሱም እንዴት ይህን ትነግሪያቸዋለሽ ስራዊን እንጃንች መሰለሽ እንዴ ለማንኛውም ተባረሻል ክፍያም አጠይቅኝም አልሰጥሽም ተው እባክህ እንደዛ ከሆነማ እኔም ሁሉንም ነገር ለፖሊስ እናገራለሁ ስትለው ምርጫ ስለሌላው ብሯን ይሰጣታል። በሌላ በኩል ደግሞ ው የሚባል የትልቅ ሆቴል ባለቤት እናያለን። ሆቴል ውስጥም ስሞታ ያቀረበ ደንበኛ እንዳለ ይናገረውና ከዚህ በፊት ስሞታ ቀርቦባቸው ስለማያውቅ ይሄዳል። ለሴትየዋም የሻወሩን ውሃ ሁሉ ጠጥቶ ጥራታቸውን ያሳያትና ደስ ይላታል። ሲበጣም ውሃውን በመጠጣቱ መጥፎ ስሜት ይሰማዋል። ረዳቱም ታውቃለህ ማምጣት ያለብን ዕቃ አለ። ግን ዛሬ ፍቅረኛሞች ቀን ነው እና እኔ ማረፍ ፈልጋለሁ። እሺ በቃ እኔ አመጣዋለሁ። አድራሻውን ስጠኝ። እራንም ስራዋን ማጣቷ ሳያንሳት ፍቅረኛ እንደሚከዳት ትደርስበትና ውሃ ደፍታበት፣ ይሄ ድላ ቢስ ፊትህን ከአሁን በኋላ እንዳታሳየኝ። ከዛም ወደ ጓደኛዋ ፓን ትሄድና የሆነውን ትነግራታለች። ፓንም እንድትዝናና በማሰብ ምርጥ ሆቴል ውስጥ ክፍል ትይዝላታለች። ወይ የሚፈልገው ዕቃም እሷ ጋር ስለነበረና ስላረፈደባት እንድትሰጠው ነግራት ትወጣለች። እሱም ስብሰባውን ሲጨርስ እቃውን ከራን ይቀበላትና ሆዱን እያመመው ስለነበረ እዚህ አካባቢ ሽንት ቤት አለ እንዴ? አዎ የህዝብ ሽንት ቤት አለ። እሱም ሁኔታውን አይቶ መጠቀም ባይፈልግም ምርጫ ስላልነበረው እንድትጠብቀው ነግሯት ይገባል። እሷ ግን ብዙ ስለጠጣች ጥሩ ስሜት ሳይሰማት ሲቀር ትሄዳለች። እሱም ሲደናበር እቃውን ይጥለውና እንደምንም በጨርቅ አንስቶት ለረዳቱ ይሰጠዋል። እሷ ደግሞ ፓኑ ወደ ያዘችላት ክፍል ሄዳ እየዘፈነች ስትዝናና ጎረቤቶቿ እንደተረበሹ ይናገራሉ። ረዳቱም ለው ይነግረውና ወደ ክፍሏ ሲሄድ በጣም ሰክራ ስለነበረ ምን ማድረግ እንዳለባት ነግሯት ብሄድም ከኋላው መታ ጠቅፈዋለች። አቅፎ ሲያስገባትም ጠርሙ ሲያንሸራትታውና ይዘዋት ይወድቃል። እሷም ድሮ ፍቅረኛዋን ስለመሰላት ትመታዋለች። ጠዋት ላይም ትናቃና ትረግጠዋለች። እዚህ ምን እየሰራህ ነው? ፊቴ ምን እንዳረግሹ አይታይሽም እንዴ? ማታ የሰራሹን ረስተሹ ነው? ለማንኛውም እኔ ልከስሽ አልፈልግም ብሏት ቢወጣም የተናገረውን ምንም አላመናችሁም። ልትወጣ ስትልም በተፈጠረው ረብሻ ምክንያት ካሳ መክፈል እንዳለባት ይነገራትና ብር ስላልነበራት ታመነታለች። ሰራተኞቹ የዛሬዋማ ትለያለች። ይህንን የሚያክል ትልቅ ሆቴል መታ ካሳ ለመክፈል ግን ትንቀጠቀጣለች። እሷን በድንገት ሰማቸውና እንዴት ስለማታውቁት ሰው እንደዚህ ታውራላችሁ ምንም ስለምግባር የላችሁም እንዴ? ቤቷ ተመልሳም ስለ ሆቴሉ መጥፎ አስተያየት ትጽፋለች። ሆቴል ውስጥ ውን የምትወደው ልጅ በስራ አሳባ ልታዋራውት ሞክርም ትኩረት ስላልሰጣት ትናደድና እሱም ስለተሰጠው መጥፎ አስተያየት ይሰማል። ሰዎቹም ምን ሊያረግ እንደሆነ በጉጉት ሲጠብቁት ያው መጥፎ አስተያየት መስማታችን ስህተቶች እንድናርም ይረዳናል። በዚህም ሁሉም ደስ ይላቸዋል። ከዛም ሰራተኛዋን ያባራትና እራንን ይቅርታ ለመጠየቅ ይፈልጋታል። ለቀረጸ ሄደችበት ቦታ በስልክ አስተያየቷን ለማስጠፋት ይቅርታ እንደሚጠይቅ ትሰማና አስፈራርታ ታባረዋለች። እሱም ምርጫ ስላልነበረው ጓደኛዋን ያገኛትና ጓደኛሽን ነው ቅርታል ጠይቃት ፈልጌ ነበር ግን አድራሻዋን አልቻልኩም። አድራሽዋን ብትሰጪኝ። እሺ ሚስኪን ስለሆነች ይቅር እንደምትልህ እርግጠኛ ነኝ። ደሞ ልደቷ ስለሆነ ስጦታ ይዘህላት ብትሄድ ደስ ይላታል። ማታ እራን ወደ ቤቷ ስትመለስ ለራሷ ኬክ ታዛለች። እሱም ስጦታ ሊገዛላት ይሄድና የምትወደው ልጅ ያገኛታል። እሷም ለየት ያለ ሰው አለ እንዴ ስጦታ የምትገዛላት አዎ፣ ግን ማንነቷ መናገር አስፈላጊ አይመስለኝም። እራንም ኬኳ ዘግቶ ይደርሳል። ያመጣችው ሴትም ከነ ልጇ ስለመጣች ለእነሱም ኬኩን ታካፍላቸውና አይዞሽ መጥፎ አስተያየት አልሰጥብሽም። እነሱ እንደሄዱ ሙሉ ለመግባት ይታገላል። የመጣኸው አስተያየቱ እንዳጥፋልን እንደሆነ አውቃለሁ። ሂድ ከዚህ። እሱም ገፍቷት ይገባና እሺ ከፈለግሽ አስተያየቱን አታጥፊ፣ ግን እኔ ስራ አልሰጥሽ ነው የመጣሁት ሆቴል ውስጥ ምንም ነገር ከተበላሽ እንድትከታታይ ይፈልጋለሁ። እሷም በጣም ደስ ይላትና መስማማቷ ልትናገር ስትል ተንሸራታት ወድቅበታለች። በነጋቷም ስራውን ተቀብላ ወደ ሆቴሉ ትገባና ማረፊያ ይዘጋጅላታል ምግብም ሲመጣላት ደስ ይላታል። ጠዋቱ ላይ ሙሉን ነገር ለመቆጣጠር ስትሞክር አበባ ማስቀመጫውን ሰብረዋለች። ምሳ ልትበላ ስትልም ውፍ ዞ ሳያት ረዳቱ ለዚች ልጅ ብዙ ትኩረት እየሰጣት ነው። እሱም ችላ ይለዋል። ስለ እሷ ስታወራ የነበረችው ልጅም መታ ይቅርታ ጠይቃታለች። ትንሽ ቆይቶ ምራን ቢሮ ትጠራና ዘፈን በመምረጥ እንድትረዳቸው ስጠይቋት እሺ፣ ግን የተባረረችውን ልጅ ወደ ስራዋ መልሳት እሱም እንተባለው ያደርጋል። ከዚያም ዩ የሚባል የራን የልጅነት ጓደኛ ከውጭ ይመጣና ላይ የምትባለው ውን የምትወደው ልጅ ወደ እሱ ስታይ ሹፌሩ መስላው እቃውን በሙሉ እሷ መኪና ውስጥ ይጭናል። እንደተሳሳተ ሲገባው እቃውን አውጥታ ትጥልበትና ትናደድበታለች። እና ዋንድ ላይ ዘፈኖቹን ሲሰሙ እንቅልፏ የወሰዳት ትቸግራለች። እሱ በጣቱ ግፋ እያደረገ ያስነሳታል። ዘፈኑ ሲያልቅም ምንም ሳትሰማ ታጨበጭብና አሪፍ እንደሆነ ትነግረዋለች። ከዛም ይወጡና ሲራመዱ እንደ ራባው ሲነግራት ወደምትወዳቸው ቦታዎች ተወስደውና እንደዚህ አይነት ቦታ ተመግቢ አላውቅም። የሬስቶራንቱ ባለቤት የአባቴ ጓደኛ ነው። ልጅ እያለን ከአባቴ ጋር እየመጣን እናበስል ነበር። በጣም ደስ የሚል ጊዜ ነበረን። እሱም በዚህ ተነሳስቶ ሆቴል ውስጥ እንደዚህ አይነት ምግቦችን እንዲያዘጋጁ ያደርግና ሁሉም ደስ ይላቸዋል። እራንም ሰራተኞቹን ትልቅ ትንሽ ሳትል ትረዳቸዋለች። ከዛም ወደ አያቷ ጋር በመሄድ ሁሌም የምትመኘውን ስራ እንዳገኘች ትነግራትና ደስ ብሏት ያጠራቀመችውን ብር ስጣትና እንድትዝናናበት ትነግራታለች። ይህም ከራን ጋር ልጅነታቸውን ወዳሳለፉበት ቦታ ሄድና እሷ እንደሚያገኛት ለራሱ ቃል ይገባል። እሷም ስለ ልጅነቷ እያሰበች ወደ ቦታው ብትሄድም ሳይተያዩ ይቀራሉ። ሆቴሉ ስትመለስም ውበር ላይ ይጠብቃታል። ውስጥ ስትገባም ፍቅረኛ ለመያዝ አላሰብሽም? ለምን ጠየከኝ? የሆነ ፓርቲ አለብኝ እንድትሄጅ ይፈልጌ ነው። አይ አብሬ ሄድ አልፈልግም። ዩም ስራውን የሚሰራው ከላይ ጋር እንደሆነ ሲያውቅ ይደነግጣል። እራንም ሆቴል ውስጥ መድኃኒት የሚያስፈልገው ሰው እንዳለ ስታውቅ ለመግዛት እየሮጠች ስትወጣ ውይቶት የት እንደምትሄድ ያስባል። እሷም አባቷ በልብ ድካም ሲሞት ስላየችው ያ በድጋሚ እንዲፈጠር አትፈልግም። በቶሎ ገዝታ ስትመለስም ሰውየው በርሳ ትወስድ ስለሄደች ስጣትና የሆነ ልጅ ፎቶ ያነሳታል። ዩም እራን እዛ ሆቴል ውስጥ እንዳለች ሲያውቅ ሊያገኛት ጓጉቶ ይሄዳል። እንግዳ ተቀባዩም እንዳየችው ትወደዋለች። እሱም ለእራን ስጦታ ይልክላት እና እሷ ደግሞ ውይ የላከው ስለመሰላት ልታናገረው ትሄዳለች እሱ እንዳለ ከው አረጋግጣም ሊወጡ ሲሉ በሩ እንደተዘጋባቸው ያዩና እዛው ለማደር ይገደዳሉ። መብራቱ ሲጠፋም ይጋጫሉ። እሷ ተጠግታው ኡፍ ስትልለት ያርቃትና ያተጎዳው እኮ ግንባሬ ነው አይኔ ለምንድነው ኡፍ የምትይልኝ? ከዛም ሻማ አብርታው ይቀመጡና ስለ አይጥ እያወራች ታስፈራረዋለች። ጠዋት ላይም ሰራተኞቹ በሩን ሲከፍቱት ተቃቅፈው ተኝተው ያገኟቸዋል እሷም ቶሎ ብላ ፊቷን ስትሸፍን ያያችሁትን ለማንም እንዳትናገሩ ብሏቸው ይወጣል። እነሱ ግን ለሁሉም እየዞሩ ይናገራሉ። ረዳቱም ሚስትና ልጅ እንዳለ ሰማው። መቼ አግብቼ ነው ሚስትና ልጅ የሚኖረኝ? ለምን ስራን አልፋ ትሰራም እራንም። ከዛን ቀን ጀምራ እሱ ላለማግኘት የተቻላትን ታደርጋለች። እሱ ግን በሄደበት ሁሉ እሷ ትታየዋለች። አብራት የምትሰራ ልጅ መታም የሚወራውን ስትነግራት እሱ ያስወራው ይመስላትና እንዴት አግብቶ ልጅ ለመውለድ ያስባል ብላ ትናደዳለች። ከዛም በመኪና እየተከተላት ምን ነክቶች ነው እንደዚህ የምትወኙ? ነይል ሸኝሽ መኪና ውስጥም ትገባና ለምን ስለኛ እንደዛ ታሶራለ ጭራሽ ልጅም እንወልዳለን? እረ ተሳስተሻል፣ ግን በቅርቡ ወሬው እንደማስቆም ቃል ገባልሻለሁ። ልትወጣ ስትልም ቀበቶን ቢላትና ሊያስለቅቅላት ሲል በዛው ይቀራረባሉ። እሷም ልቧ መምታት ስለጀመረ የስራ 10 ቀጠሮ እንዳለባት ተናግራ እሮጣ ታመልጠዋለች። ዩ ላይን ለስራ ላይነግራት ብሄድም እየተከተላት ይመስላታል። እራን የምትቀጠር ሄደችበት ቦታ አለቃው ሁሉም ላይ ስጮት አይውና አብረው መስራት ስላልፈለገች አሽፋበት ትሄዳለች። ላይ ዩ አብሯት ሊሰራ እንጂ ሊከተላት እንዳልሆነ ሲገባት ልታናግረው ብትሄድም እሱ ደግሞ በተራው እንደማይፈልጋት ይነግራታል። ወደ ሆቴሉ ሲመለስም ከራን ጋር ይገናኙና ስለ ድሮ እያወሩ ጥሩ ጊዜ ያሳልፋሉ። በነጋታውን ፓርቲ ተዘጋጅቶ ስለነበረ የሆነች ቀበጥ ሴት ዩን ለመቅረብ ትሞክራለች። እሱም ትቷት ወደ እራን ሄዳል። በዚህ ተናዳ እሷን ስታስቸግራት ይዛው የነበረ ኬክ ላይ ይደፋል ልክ ጥፋቷ እንዳልሆነም ትገፈትራታለች። እራን በዚህ ተናዳ ስታነግራትም ልጅቷ ልትመታት ስትሞክር መጠጥ ትደፋባታለች። እረዳቱም እየተፈጠረ ያለውን በሙሉ ለው ይነግረዋል። እሱም እራን ላይ ውሃ ሊደፋ ሲል መሀል ይገባና ያደናታል። እሱም ተደናግጣ ስለነበረ ፊቱን ስትጠርግለት አይኑ ስር የነበረውን ጥቁረት ለማጥፋት የተጠቀመው ሜካፕ ይነሳና በሁሉም ፊት ይዋረዳል። እሱም ሳያንስ አንዷ ሰራተኛ እራን ከደንበኞች ብር ስትቀበል የሚያሳይ ፎቶ ታሳየዋለች። እራንም ወደ ክፍሉ መታ ይቅር ታደርግልኝ በፍጹም አይለመደኝም። አይ ታባረሻል፣ ከዚህ በኋላ ፊትሽ ማየት አልፈልግም። እሷን በጣም ተናዳ እኔም ፊትህ ማየት አልፈልግም ስት በጣም የጻፈችውን አይቶት ይቅር እንደሚላት እርግጠኛ ስለነበረች ያዝንና ሊያገኛት ይወጣል። እሷ እቃውን ይዛ መኪና ሊገጫት ሲል ያያትና ሊያድናት ሲሮጥ ይው ይቀድመዋል። ባየው ነገርን በጣም ይነደዳል። ከዛም ከዩ ጋር ሆና የተፈጠረውን ትነግረዋለች እሱም አትጨነቂ በቅርቡ ከሴት የተሻለ ስራ እንደምታገኝ እርግጠኛ ነኝ። እሷም አያቷ ጋር ታድርና ጠዋት ነርሷ እዛ ማደር እንደማትችል ትነግራታለች። በነገ ታሙ ና ዩ ለስራ ሊስማሙ ይገናኙና ውማ እንደሆነ ሳይ ቅናት ይሰማዋል። ዩም ለስራው መስማማት እንችላለን፣ ግን እራን ወደ ስሯ እንድትመለስ ፈልጋለሁ። ው ምን አይነት ግንኙነት ቢኖራቸውም ለእሷ እንደሚደግፍ እያሰበ አልስማማም፣ ከፈለክ ከእኔ ጋር አለመስራት ትችላለን ሲ በጣም ታሞ የነበረውን ሳያገኘውና በጣም አመሰግናለሁ ጥሩ ሰራተኞች አሉ። ያቺ ልጅ ባትረዳይ ኖሮ ይህን ችግር ውስጥ ነበርኩ። እሱም እውነቱን ሲረዳ በጣም ያዝንና እረን ጋር ቢደውላትም ሊያገኛት አልቻለም። እሷን በየቦታው እየሰራች ግን ስራዋን ስላልወደዱላት ትባረራለች። የሆነች ሴትም ከአሰሪዋ ጋር ስትጣላ ታያትና በእሷ ቦታ እንዲቀጥራ ትጠይቀውና ይስማማል። ግን ባገኙ አጋጣሚ ሊነካት ሲሞክር ልጅቷ ለምን ስራው እንዳቆመች ይገባታል። ውሜንን ሁሉ ከርቀት ሆኖ ይከታተላል። እናም የምትሸጠው እንዲገዟትና እስካርፍ እንዲሰጧት ብሎ ሰዎችን ይልካል፣ ግን ወዲያው ትደርስበታለች። በቀጣዩ ቀንም እንደ ደንበኛ ሆኖ ካፌው ሄድና ሰውየው ሲነካት ስላየ በቦክስ ይነርተዋል። ከዛም ብር ይሰጠውና ከዚህ በፊት ብር ከሰጣት ይኸውል ስራውን አቆማለች ብሎ ጇን ይዘዋት ይወጣል። ከዚህ ሂድ፣ ላዋርህ አልፈልግም ያለ ምክንያት እንዳባረርኩሽና ጥፋቴ እንደሆነ አውቃለሁ። እሷም እንደማትቀበለው ትነግረውና ትቷት ሲሄድ ዞር ብላ ታየውና ትንሽ አይለምነኝም ነበር እንዴ ወይስ ይቅርታው ከልቡ አይደለም? ከዛም ባስ ውስጥ እያለች ተሳፋሪዎቹ በመስኮቱ ተመልከች፣ የሆነ ሰው ይቅርታ እየጠየቀች ነው። እሷም ዘውር ስትል እራሷ የጻፈችውን ይዘው ይቅርታ ይጠይቃትና ደስ ብሏት ትቀበለዋለች። ይሁን በስተመጨረሻ ከላይ ጋር ኮንትራቱን ይፈራረማሉ። ሆቴል ውስጥም የሆነ ሰው ችግር ሲፈጥር እራን ትመጣና ሁሉም ደስ ይላቸዋል። ላይም በድጋሚ ዩ ጋር ስትመጣ ከዩ ጋር ኮንትራት እንደፈረመች ስለሚያውቅ አብሮሽ የሚሰራው ሰው እንኳን ለማረፍ የመረጠው ያንችን ሳይሆን የእኛን ሆቴል ነው ብሎ ያናድዳት እና ሙሉ ንዴቷን ዩሁ ላይ ትወጣበታለች። በሌላ ቀንም ሌላ ደንበኛ እራሱን ለመጉዳት ሲሞክር ታድነዋለች። ውም መጨረሻ ላይ ይመጣና ህጉን እንደማትከተል ቢነግራትም ምንም ሳይመስላት ይቀራል። ይሁንም ስታገኘው ሁሌም ለሆቴሉ ጥሩ ነገር ባደርግም፣ እሱ ግን ዝም ብሎ ነው የሚጮህብኝ ትንሽ ቆይቶም ውጥፋቱ ስለገባው ይቅርታ ይጠይቃትና ስራሽ እንዳወቂ እንድትሰሪ የሚያሰለጥንሽ ሰው ቀጥርልሻለሁ። ከዛም የምትኖርበት አዲስ ቦታ ያዘጋጅላትና እንደገባች እጇ ይጎዳል፣ በፍቅርም ያክምላታል። ከዛም በክፍሏ መስኮት ርችት እያዩ ዘና ይላሉ። በነጋታውም የምታሰለጥናት ሴት በጣም ኃይለኛ ስለነበረች ስትበላ እንኳን የምትሰራውን ነገር ትሰጣታለች። እሱም እየበላች ስትሰራ አይቷት ታታሪ እንዲሆንሽ እያየው ነው። ታዲያ ለምን የዛሬው ሙሳ ብን አይሆንም? አልፈልግም ምን ያህል ስራ እንዳለብኝ አታይም እንዴ ከዛም ፈታ እንዲደርጋት ማታ ላይ ከባልደረቦቿ ጋር ጥሩ ጊዜ ያሳልፋሉ ግን በህልሟም ቢሆን ውብ ብዙ ስራ ሰጥቷት አይኗ ስር ጥቁረት ምልክት ሲወጣባት ታይና በዛ ትባልናለች ከእዛም ስራዋ እንዲቀንስላት ልትጠይቀው ትወስናለች ጠዋት ላይም ክፍሉ ትገባና ለምን በሁሉም ነገር ምርጥ ሆነ እያለች ስታወራ ከኋላዋ ይመጣና ምን እያልሽ ነበር ለማንኛውም ምን ያህል ለተማርሽ ማወቅ እፈልጋለሁ እስኪ ያስተናግጅኝ ግን ወደ ስተት አግኝቶባት ሲቆጣት አኩርፋ ጠላው ትወጣለች። ከዛም ፈረንሳዊ ደንበኛ ይመጣና ቋንቋውን ስለማትችል ለሚጠይቃት ጥያቄ ሁሉ እሽ እያለች ስትመልስለት ፍቅረኛ ይሁኝ ስላትም እሽ ትለዋለች ው ይህንን ሲሰማ ቆይቶ ያስቆማቸውና ይቅርታ፣ ግን ፍቅረኛ መሆን አትችልም ብሎ ያስረዳውና እሷን አንጠልጥሎ ይወስዳታል። እናም ሙሉንም ጥያቄ እሺ ብላ መመለስ እንደሌለባት ይነግራትና ማታ የምትሰራውን ስራ ለማየት እንደሚመጣ ሲነግራት ሌላ ነገር ያሰበ ስለመሰላት ልታስተምረው ትወስናለች። እንደመጣም ዘላ ትጠመጠምበትና የማይሆን ቦታ ትመተዋለች፣ እሱም መሄድ ያቅተዋል። ሀሳቡ ግን እሷ እንዳሰበችው እንዳልሆነ ስታውቅ ትጸጽታለች። እሱም እንደምንም ከክፍሉ ይወጣል። ጠዋት ላይም ለፓርቲ ጥሪ ደርሰውና እሷን ትሄጅና የሚፈጠረውን በሙሉ ለእኔ ታሳውቂኛለሽ እሺ። እሷም ፓርቲው ላይ የሆነውን በሙሉ ፎቶ እያነሳች ትልክለታለች። እዛም ይሁን ታገኘዋለች። ከዛም ሂሉ እግሯን ስላሳመማት አውልቃው ትቀመጥና ውም ሳያ አሳዝነው ናይ ከፈለግሽ አሁን መሄድ እንችላለን። አልፈልግም ጨዋታዎቹ ይጀምራሉ መጫወት አለብኝ ብለው ስትሄድ ላይ ታያትና ውለሷ ብሎ ፊት እንደማይሰጣት ታስባለች። ከዛም ጨዋታዎቹ ይጀምሩና ዩ ከራን ጋር ሲሆን ስለቀና እሱ እጇን ይዛታል። ከዛም አይናቸውን ተሸፍነው ይመታታሉ። ከዛም ምግብ ሲበሉ ደግሞ ዩለሷ ሲያቀርብላት ስለቀና እሱም ያቀርብላታል። ትንሽ ቆይቶ ግን የአይኑ ሜካፕ ስለለቀቀ ማንም ሳያዊዛው ተወጣለች መኪና ውስጥም ሆና አይኑን እየቀባችለት እያለ አመሰግናለሁ። ቢያንስ ቤት እንድሸኝሽ ፍቀጅልኝ። በአንተ ምክንያት ምንም ሳልጫወት ወጣው። የቅር እንድልህ ከፈለግ በባስ መሄድ አለብን። እሱም በሀሳቧ ይስማማል። እነ ላይም እየጠጡ ይሁ ከልጅነቱ ጀምሮ ራርን እንደሚወዳትና በቅርቡም ሊነግራት እንዳሰበ ይነግራቸዋል። እና ቡባስ ውስጥ ሲሄዱ መቆም ስላልቻለ ሊወድቅ ሲል ታድነዋለች። በመጨረሻ መቀመጫ ያገኙና ዘፈን እየሰማ ሲተኛ እጇን ስታስደግፍለት ደስ ይለዋል። ትንሽ ቆይቶም ሁለቱ የሚተኙና የሚቆምበት ቦታ አልፈውት እሷ በጣም ትናደዳለች። በሂዱ ምክንያት መሄድ ስላቃታትም በሚገፋ መኪና ሲወስዳት ሁሌም እንደዚህ ምስኪን ሆን ወድጀዋለው። በቀጣዮቹ ቀናትም ሆቴል ውስጥ መንፈስ እየታየ መሆኑ ይወራል። ፈረንሳዊ ደንበኛቸውም ችግር ውስጥ ሲገባ እራን ታየውና ትረዳዋለች። የመንፈሱ ወሬም በጣም ስትስራጨ ሁሉም መፍራት ይጀምራል። ፈረንሳዊ ሰው ደግሞ ሆቴሉ ለቆ ሲሄድም እራንን በጣም ያመሰግናታል። ለቅፋት ሲልም ው ቀድሞ ያቀፈውና ይሰናበቱታል ከዛም ሰራተኞቹ መንፈስ የሚባል ነገር የለም ስራችሁን አልፋችሁ ስሩ ብሎ ሲሄድ እራን ጀርባው እንዳመመው ታስተውላለች። ማሳጅ እንድታረገው ቢፈልግም እረዳቱ ጓደኛዋ ጋር እንደሄደች ነግረውና ይነደዳል ዩም ምግብ አዘጋጅቶ ፍቅሮ ሊገልጽላት እንዳሰበብ ይገባትም እሷ ስለማትወደው ምንም እንዳላወቀ ስታስመስል ውይ ይመጣና በዚህ ሰዓት እዚህ ምን እየሰራሽ ነው ስራሽ ላይ ነበር መሆን የነበረብሽ ብሎ እጇን ይዘዋት ይወጣል ከዛም የሆነ ድምፅ መስማት ይጀምራሉ። ወደ ክፍሉ ሲገቡም ድሮ ሆቴል ውስጥ ይሰራ የነበረ ሰው ያገኙና ፈርተው ይጮኋሉ። ትንሽ ሲረጋጉም ሊያዋሩት ቢሞክሩም እሱ ደግሞ ሮጦ ያመልጣቸዋል። እሱም በጠዋት ላይን ወደ ሆቴል ውስጥ ሲጠራት ፍቅሮ ሊገልጽላት እንደሆነ እያሰበች ደስ ብሏት ስትደርስም ስለ ስራ መሆኑን ስታውቅ ግን እሱንም ሆነ ራንንም ለመበቀል ታቀዳለች። ይሁም ለራን በግልጽ እንደሚወዳት ይነግራታል። እኔ ግን ከድሮ ጀምሮ እንደ ወንድሜን እኔም እኮ እየተለማመድኩ ነበር ለምወዳት ልጅ ለመናገር። አረ ማናት ልጅቷ? ላይ ለእሷ የሚላትን እያሰብኩ ነበር። ላይ ደግሞ ሊፍት ውስጥ እያለች የሆነች ልጅ ታይና መንፈስ መስላት እየሮጠች ስትወጣ እነራን ያዩትና፣ ቆመህ ምን እየሰራህ ነው? አጠገቧ ሆነህ አጽናናት እና እንድትወድህ አድርግ ብላ ትገፋዋለች። ወደ ልጅቷ ስትሄድ የምናቷ ለእሷ ጊዜ እንደማትሰጣትና ትኩረቷን ለማግኘት ማግኘት ብላ እንደዚህ እንደምታደረግ ለራን ትነግራታለች። እሷም ፀጉሯን ሰርታላት የምትፈልገውን ኬክ ትገዛላትና ስትበላ ታማ ወዲያ ወደ ሆስፒታል ትወሰዳለች። ውም ተከትሏቸው ይሄዳል። ላይሄን እንደሰማችም ለመበቀል እንዲያመቻት ደንበኞቻቸውን በደንብ እንደማይንከባከቡ ወሬ ታስጀምራለች። ዶክተሩም ለምን አላርጂ እንዳለባት እያወቁ ኬኩ እንደሰጧት ይነግራቸውና ደህና መሆኗን ያሳውቃቸዋል። እራንም በሁኔታው ተከፍታ ብቻዋን እያለች ዩ ከጎኗ ሆኖ ያጽናናታል። የልጅቷ እናት ጋርም ላይ የላከቻቸው ጠበቆች እራን ላይ ክስ እንድትመሰረት ሊያሳምኗት ሄዳሉ። እሱም በሁኔታው በጣም ይጨነቃል። እራንም መልቀቂያዋን በጓደኞቿ አስልክለታለች። እሱ ደግሞ ሴትዮዋን ለማናገር ቢሞክርም ሳይሳካለት ይቀራል። ልጅቷም እማዬ፣ እውነቱን ለመናገር እራን ምንም ጥፋት የለባትም የአንቺን ትኩረት ስለፈለኩ ነው እንጂ እንደዘለደኩት እሷ ስትንከባከበይ ከባከበይ ነበር። ሴትዮዋም ይህንን ስሰማ ያደረገችው ስህተት እንደሆነ ይገባታል። ትንሽ ቆይቶም እራን ልጅቷን ለማየት ትሄድና ይቅርታ፣ ችግር ስለፈጠርኩብሽ ችግር የለውም፣ ዋናው ደህና መሆንሽ ነው ብላ ታቅፋታለች። እናቷም ይህንን ስትሰማ ለጠበቆቹ ደውላ እንደማትከስ ትናገራለች። እራንም ወደ ስሯ ትመለስና በሆነ ስን እንደተሰጣት ሲነገራት በጣም ደስ ይላታል። እራን ስራዋ ላይ ያለች የሚደወልላትና አያቷ እንደጠፋች ይነገራታል። እርሷም ስትፈልጋት ቆይታ ስታገኛት አቅፋት ታለቅሳለች። ውም ሁኔታውን ሲሰማ ተከትሏት ስለነበረ ይመለከታቸዋል። ነርሷም የምትወደው ምግብ እንደሰራችላት ትነግራትና ከው ጋር ይቀመጣሉ። አያቴ፣ የትክክለኛ አያት አይደለችም። አባቴ መኖሪያ ስላልነበራት ነበር ያመጣት። እሱ ከሞተ በኋላ ግን ሁሉም ከጎኔ ነበረች። እሱም እናቱ ከሞተች በኋላ ምን ያህል ብቸኝነት እንደተሰማው ያስታውሳል። ሲመለሱ ምራን በጣም ሰክራ ስለነበረ ታስቸግረዋለች። እሱ ክፍል እንደምትተኛም ትናገርና ይወስዷታል። ስታቅፈውም ቀስ ብሎ አልጋው ላይ ያስተኛታል። ጠዋት ስትነቃም ማታ ያደረገችውን ማስታወስ ስላልቻለች እሱ ሲመጣ የሮጠች ትወጣለች። ጓደኞቿም በመሀላችሁ ምን እየተፈጠረ ነው እሱ ጋር ካልተኛ ብለሽ ስታስቸግር የነበርሽው? አረ ምንም የለም ትልና ወደ ክፍሉ ትሄዳለች። ምንም እንደማታስታውስ ስተናግረውም በጣም ይናደድባታል። ከዛም ስብሰባ ላይ ከባድ ስራ ይሰጣታል። እሷም የረሳችው ነገር በጣም አስፈላጊ እንደሆነ ታስብና ውም እንደሚወዳት በማወቁ ደስ ይላታል። በቀጣዩ ቀንም ው ልታናግረው ትሄድና ድፍረቱን ስላጣች ምንም ማድረግ ሳትችል ትቀራለች። እሱም ለምን እንደማታዋራው እያሰበ የበለጠ ይነደዳል። ሰራተኞቹ ማታ ላይ ተሰብስበው የሽማግሌውን የፍቅር ታሪክ ይሰማሉ። ጠዋት ላይም ሊሊ የምትባል አዲስ ደንበኛ ትመጣና ውን እንዳየችው ትወደዋለች። ትንሽ ቆይቶም እነ ዩና ው ምሳ ላይ ይገናኛሉ። ከዛም አራቱ አንድ ላይ ለመብላት ይቀመጡና ው ግን በሁለቱ መቀራረብ በጣም ይቀናል። ላይም እድሉን ተጠቅማ እኔና ውም እኮ የልጅነት ጓደኛሞች ነን እራኔንን ሰምታ መቋቋም ስላልቻለች ተነስታ ስትሄድ ው ይከተላታል። ሊሊም ሰበብ ፈልጋ ውን ትጠራውና ጆሮ ጌጧ እንዲፈልግላት ነግራው ወደ ውስጥ እንደገባ ታቅፈዋለች። እራን ደግሞ ይህን ስታይ ትነደድና በእርግጫ ትላታለች። እሱም ጎትቶ አስወጥቷት መቅናቷን ሳይ በጣም ደስ ይለዋል። ከዛም ሌሊቱን ሙሉ የሰጣትን ስራ ስትሰራ ትቆይና ጠዋት ልትሰጠው ስትሄድ ግድግዳውን ተደግፋ እንደተኛች አይቶ ውስጥ እንድትተኛ ይፈቅድላታል። ስትነቃም በእስራዋ ስላፈረች ልትወጣ ስትል ቆይ እንጂ ለአንቺ ብዬን የሰራሁት እኮ ሳትበይ እንዳትሄጂ። እሷም ደስ ብሏት እየተመገበች በጣም ወድሻለሁ ይልና ፍቅራቸውን ይገላለጻሉ። በሌላ በኩል እናዩም እየጠጡ ስለ ፍቅር ያውራሉ። ፍቅሯን ትገልጽለታለች። የምትኖርበትን ስለማያውቅም የእሱ ቤት ይወስዳታል። ጠዋት ላይ የምረዳቱ ው ለራን የለክላትን ስጦታ ሰጣት። በጣም ደስ ይላታል። ከዛም ስተወጣ የተጻፈ መልእክት ተሰጣውና ፈገግ ይላል። ላይ እንደነቀች ዩ ስታየው ምን እየሰራህ ነው ብላ ትመተዋለች። የባስ ብሎም ፊቷ ላይ የሳለውን ታይና የበለጠ ትናደዳለች። ወባ ባገኘው አጋጣሚ እራንን ለመቅረብ ቢሞክርም ሰራተኞቹ ሲመጡ ተቆጥቷ ትሄዳል። ወደ ቢሮ ሲመለሱ አባቱ ከውጪ ተመልሶ እንደመጣ ያይና ላይንም እንዲያገባት ስለሚፈልግ ምግብ እየበሉ ስለተደራቸው ሲያወራ ው በጣም ተበሳጭቶ እኔ እሷ ማግባት አልፈልግም ብሏቸው ሲወጣ ላይ ተከተለውና ይሁ እንደ መከራት ልቧ ይመታ ይመታ እንደሆነ ለማወቅ ብትጠጋውም ምንም የለም። በዚህም ሰዓት ራንታያቸውና በጣም ትናደዳለች። ትንሽ ረጋ እንድትልም አይቷ ጋር ትሄዳለች። ያው አባትም ከረዳቱ ጋር እያወራ ሲጋራ ሊለኩ ሲል እራንማ እንደሆነ ስለማታውቅ ተቀማውና ይቅርታ ግን ማጨስ አይፈቀድም። ሌሎች ደንበኞች ይረበሻሉ። ውም እንደመጣ እንድትሄድ ያዛታል። አባትየውም እንደሚወዳት ይጠረጥረውና አሁኑ ሆኖችን ልጅ እንድታባራት እሰው የምትባረር ከሆነ እኔ ማብሬ ትሄዳለሁ። ባልደረባው ማለቃቸውን የሆነ ሰው የተናገረው እንደሆነ ይነግራትና እየሮጠች ሄዳ አባቱን ለመማታት ትሞክራለች። አባቱ እንደሆነ ስታውቅ ግን በጣም ታፍራለች። አባቱም እንድትወጣ ይነግራታል። እንደ ወጣችም ልጅ እያለች ትታት ሄደችውን እናቷን አግብታ ታያት እና በጣም ታዝናለች። ላይም ይህ የሰጣት ሀሳብ አሳፋሪ ሁኔታ ውስጥ እንደከተታት ትነግረውና ትናደድበታለች እራንም እናቷ ለልጇ ያላትን ፍቅር ስታይ የበለጠ ትናደድና እናቷም ስሟ እንደሰማች ወደ እሷ ትሄድና የእኔ ልጅ ነሽ አይደል መቼ ማውቀሽን የሚሆነው ትቼሽ በመሄዴ ይቅርበኝ እሷ ግን ምንም መልሳ ሰጣት ትቀራለች በጣም ስላዘነችም ልትጠጣ ስትል ው መቶ ያስቆማትና ከእሱ የተሻለ ንዴት ማብረጃ መፍትሄ አለኝ ብሎ ቦክስ እንድትሰራ ይወስዳታል እሷም እናቷ በመሄዷ ምክንያት አባቷ ልብ ድካም ይዞት እንደሞተ አስታውሳ ስታለቅ ሲያቅፋትና ያረጋጋታል። ትንሽ በረድ ሲልላትም አሁን ደህና ነኝ አመሰግናለሁ። በቀጣዩ ቀንም የእሷ አባት የላይን ወላጆች ይጠራቸውና እራን እንድታስተናግዳቸው እያደረገ ሲያንቋሽሻት እሱ በጣም ተናዶ ፊታቸው እጇን ይዘዋት ይወጣል። ትንሽ እህቷን በጣም አስቸጋሪ ልጅ ስለነበረች እራንን በመጥፎ ሁኔታ አስታዋራት እናቷ በጥፊ ታጭሯትና ታላላቆችሽን እንደዚህ ነው የምታዋሪው ብላ ትቆጣታለች። ትንሽ ቆይቶም ሊሄዱ ስለሆነ ልጇ መታ እንድትሰናበታት ብትጠብቅም ውቤት የተወችውን መታወቂያና የመጨረሻ ደብዳቤ ይሰጣታል። እሷም ልጇን ካሁን በኋላ ማየት ባለመቻሉ አዝና እያለቀሰች ትወጣለች። እራንም ጣራው ላይ ቆማ እያለቀሰች ደብዳቤውን ስትበት ነው ሊሊ የራሷ ልትጎዳ እንደሆነ ታየትና ሄዳ ስታናግራትም ፍቅረኛዋ ጥሏት እንደጠፋና ውን ይመስል እንደነበረ ስታሳያት ወደው ጋር በመሄድ የሊሊ ፍቅረኛን እንድንፈልገው ትረዳናለህ? እዚህ ብዙ ጊዜ መታወቃሉ፣ መረጃ ካለ ብዬ ነው። እሱም እንደማይስማማኝ ነግራትና ስትወጣ እረዳቱ እንዲፈልገው ያዘዋል። ጓደኛው አፓንም ዘፋኝ የመሆን ህልሟ ስላልተሳካላት ታማ ሆስፒታል ስትገባ እራን ከጎና በመሆን ታጽናናታለች። ከጥቂት ቀናት በኋላ ሙ የሊሊን ፍቅረኛ ያገኘዋል። እናም አደጋ እንደደረሰበትና እንዳልመጣ ይነግራት እና አንድ ላይ ይሆናሉ። እነውም ይህንን አይተው ደስተኞች ይሆናሉ። ዘና እንድትል ስላሰበም ሪዞርት እንድትሄድ ይነግራትና እቃውን ስትሰበስብ ይ ይመጣና ብቻዋን መሄድ ስለሌለባት አብሯት እንደሚሄድ ይናገራል። ውም ይህንን ሲሰማ በቅናት ተነስቶ ሊሄድ ሲል አባቱ ላይም አብሯቸው እንድትሄድ ያደርጋታል። እነራንም ሲደርሱ ቀድሟቸው ስለነበረ በሩን ይከፍትላቸዋል። እናም አራቱም አንድ ላይ ለመቆየት ይገደዳሉ። ው የራን ክፍል ሰበብ ፈልጎ ለመግባት ቢሞክርም ስለከለከለችው ይሁ እንዳይ ገባ ብሎ በሩ ላይ ቆሞ መጠበቅ ይጀምራል። ከዛ ወክ ለማድረግ ይወጡና እየተገፋፉ ስፖርት መስሪያው ጋር ይደርሳሉ። ዝናብ መዝናብ ሲጀምርም ተጠልለው ይቆዩና ሲያቆም ይሁ ለመውጣት ሲሞክር እንሸራተትና እግሩን ወለም ይለዋል። ላይ ሚዛው ትሄድና እግሩን ስታሽለት እራን ስትመጣ አይታት እሷ እንድታደርገው ነግራት ነግራ ትሄዳለች። ውሳያቸውም እኔ ያሸዋለሁ ያሻውለው አንቺ ሂጂ ይላትና ስትወጣ እንዴት ፍቅረኛን ትጠጋታለህ እያለ የባሰ ያሳመመዋል። ማታ ላይም እንደ ጓደኛ እራት ይበላሉ። ላይም ምን ያህል እንደሚዋደዱት አይና እሷም ይሁን እየወደደችው እንደሆነ ስለገባት መሃላቸው ላለመግባት ትወስናለች። በቀጣዩ ቀንም ታዋቂ ዘፋኝ ሆቴላቸው ትመጣለች። ንግግር እያደረገች እያለም የተሰቀለው ሊወድቅባት ሲል ውል ያድናት ስለገባ እሱ ይጎዳና ሐኪም ቤት ይገባል። እራኔንን ሰምታ ወዲያው ብትሄድም ነርሷ እንደሞተ ትነግራታለች። እሷም እያለቀሰች ለምን ጥልህኝ ይድግ ገና መቼ መኖር ጀመርን ስትል ከኋላዋ ይመጣና በህይወት እንዳለ ታያለች። ትንሽ ብቻን የተጎዳው ሳትጨነቂ ደህና ነኝ ይላትና ያቅፋታል። ከዛም ሴትየዋ አውቃ አደጋው እንዳቀደችው እራን ስትደርስበት፣ አዎ አድናቂዎች ደህና ያላችሁ ፍቅር እንዲጨምር ብዬ ነው ያደረኩት። አሁን አፍሽን ለመዝጋት ምን ያህል ነው የምትፈልጊው? ሁሉም ነገር እኮ ስለ ብር አይደለም፣ በአንቺ ብቻ የተጎዳ ሰው ነበር እኮ ትላትና ለው ሁሉንም ትነግረዋለች። እሱም ችግር እንዲፈጠር ስላልፈለገ ዝም ለማለት ይወስናል። በዚህም ሰዓት ላይ ታያቸውና እንደ ድሮ በቅናት ሳይሆን በደስታ አይታቸው ወደ ዩ ጋር ትሄዳለች። ወደ ሆቴል ሲመለስም ሁሉም በደስታ ይቀበሉታል። ታዋቂዋ ሴትም እራንን ይቅርታ ጠይቃታለች። እሷም ካሁን ወዲያ እንደዛ እንዳታደርግ ትነግራትና ይለያያሉ። በአንም የመጨረሻ ዘፈኗን ትለቅና እራንን ለመሰናበት ስትሄድ አሁን ካስቆምኩሽ እራስ ወደድን የሚሆነው ስለዚህ የፈለግሽበት ሄደሽ ህልምሽ ናሳኪ ብላ ታቅፋታለች። ስትሄድም በጣም ስሜታዊ ሆና ታለቅሳለች። እራንም ደውላላት የመጨረሻ ዘፈኗ እንደተወደደ ተነግራትና እንደፈለገችው ታዋቂ ትሆናለች። ከዛም ከዩ ጋር ልጅ እያሉ የሚሄዱበት ቦታ ወስዳው ሁሌም ምርጥ ጓደኛ እንደሆነ ስትናገር በውስጡ ፍቅሩን ቢገልጽላት ኖሮ ይጣሉ እንደነበረ ያስባል። በነጋታውም የሆነ ሰው ሽማግሌው ላይ ስናደድበት ይደርሳሉ። ውም ሰውየው ደስ እንዲለው ብሎ ሽማግሌውን ያባረረዋል። እሷም በጣም ተናዳ እንዴት እንደዚህ ታደርጋለ? ምን ስላጠፋ ነው የሚባረረው? ከዛም ሽማግሌው መባረር የፈለግኩት ራሴ ነኝ፣ ከአሁን ወዲያ ማረፍ የሚፈልገው እራንም ይህንን ሰምታ እንዳለጠፋ ስለገባት፣ ውን ይቅርታ ለመጠየቅ ትሄዳለች። እሱም ይቅር እንድልሽ ከፈለግሽ ማሳጅ አድርግኝ። እሷም በትዕዛዙ ተናዳ እስኪያመው ድረስ አሳቃየዋለች። ሆቴሉም እየከሰረ ስለነበረ አባቱ ለዩ አባት ሊሸጠው ይስማማል። የዩ አባትም ዩ በሚሰራው ስራ ሁሌም እንድትብሳጨ ስለነበረ የእሱን ሀሳብ መስማት አልፈለገም። እራንም በድጋሚ ሌላ ቦታ ስራ ለመቀጠር ብትሄድም ሳይሳካላት ይቀራል። ው ሆቴሉ ሊሸጥ እንደሆነ ሲያውቅም ወደ አባቱ በመሄድ እንዴት እንደዚህ ታደርጋለህ? የምርህን ከሸጥከው መቼ የሚቀር አይደለህም ብሎት ሆቴሉን ጥሎ ይወጣና እራንን ሲያገኛ ተቀፋታል። ከዛም የተፈጠረውን በሙሉ ይነግራትና አንድ ላይ ሌላ ሆቴል ይሄዳሉ። እሷም እንደዚህ አይነት ሰው አልመሰልከኝም። በሕይወቴ የምትፈልገውን ለማግኘት እኮ መፋለም አለብህ። በቀላሉ ተስፋ እንዳትቆርጥ። በሕይወቴ እንዳንቺ አይነት ሰው አገኛለሁ ብዬ አላሰብኩም ነበር። መኪና ውስጥም ማታ ያለችውን አስታውሶ ሆቴሉ እንዳይሸጥ ለማድረግ ይወስናል። ኢንቨስተሮችንም ማሳመን ይጀምራል። የዩ አባትም ሆቴሉን እንደማይሸጥ ሲሰማ ይነደድና እነሱም ዩ እንዲረዳቸው ይጠይቁትና ትንሽ አንገራግሮ ይስማማል። ለሚያውቃቸው ሰዎችም በሙሉ ሆቴሉ እንዲተዋወቅ ቢያደርጉም ያሰቡትን ያህል ትርፍ ባለማግኘታቸው ዩ በጣም መጨነቅ ይጀምራል። እሷም ልክ የኔን ሕይወት እንዳበረኸው ሆቴሉንም ትልቅ ቦታ እንደምታደርሰው እርግጠኛ ነኝ። አባቱም የሆነ ዝግጅት ላይ ሆኖ ሚስቱ ሆቴሉ እንዳስጀመረችው ትውስታው ይመጣበትና ላለመሸጥ ይወስናል። ሲወጣ ምራንን ያገኛታል። እናም ልጅ እያሉም ሆስፒታል ውስጥ ተገናኝተው እንደነበረ እናያለን። እሷም በድፍረት ሄዳ እባክህ ሆቴሉን ከዋት ትውሰድበት በጣም ብዙ እየሰራ ነው። እሱ ምንም ያህል ቢናገራትም ሁሉንም እረስታ በድፍረት ፊቱ ቆማ ስላያት ይገረመባታል። በመጨረሻም የውሳኔው ቀን ላይ ብዙ ትርፍ በማግኘቱ እንዳይሸጥ ይወስናል። የዩ አባትም እንደከዱት ያስብና ልጁም እንደተባበራቸው ሲያውቅ ደግሞ የባሰ ይበሳጫል። ውቤ ሲገባም አባቱ ምግብ ይሰራለትና እናትህንም እንድታበስል ያስተማርኳት እኔ ነኝ፣ በዛ ላይ ከራንጋ መሆንህን ከዚህ በኋላ አልቃወመም። ይህንን እንደሰማ ው በደስታ ፊቱ ይበራል። ግን ወዲያው አባቱ ይታመምና ወደ ሆስፒታል ይዞት ይሄዳል። ዩም አባቱን እንዴት እነሱ እንደሚደግፍ እየተናገረ ሲያባርረው እሱም ይታመምና ሆስፒታል ጎን ለጎን ተኝተው ይተያያሉ። ከዛም ድሮ ላይ የነበራቸውን ጓደኝነት አስታውሰው ለጤናቸው መጨነቅ ይጀምራሉ። እና ዩም እንደሚዋደዱ ይነጋገሩና ደስተኞች ይሆናሉ። ማታሌሙ ለራን እራት አዘጋጅቶ የጠብቃትና ለአባት ውጭ ሄጅ ተምሬ እንደመመጣ ቃል ገብቼላቸዋለሁ፣ እስከዛ ተጠብቀኛለህ። አዎ፣ ግን ባክሽተተሽኛ ሂጂ። እንደዛ ካላረኩማ አባት ያዝኑብኛል። ከዛ ማየቷን ትሰናበታትና ውንም ታስተዋውቃታለች። ሰራተኞቹን በመሄዷ ይከፋሉ። እሱ ልሸኛት ሲመጣም ታቅፈውና ታለቅሳለች። እንደዋወላለን። በዛ ላይ ሁለት ዓመት መጠበቅ ያቅተኝም። ከዛም በየጊዜው ይደዋወላሉ። እነላይም ሊጋቡ እንደሆነ ሲነግሩት እሱ በጣም ይቀናል። ከሁለት ዓመት በኋላም በሙሽራ ቀሚስ ተውባ ትመጣና እንዲያገባ ትጠይቀዋለች። እሱ ያዘጋጀውን ቀለበት ያደርግላት እና ፍቅራቸውን ይገላለጻሉ ፊልሙም በዚህ ይጠናቀቃል።